አስራ አራት ላይ ነው። ሁለት ሺህ አስራ አራት እ ከዛም ባለቤቴ ደውሎ ወዳ የጠፋው ሁለት ዐይነት አይ ነበረ አይማ፣ ከዛ እዛ አሳተራ እጆቻችሁ ከፍ አድርጉ አሳተራ ችል ቼ ደን ከእንግዲህ ጨለማ አይሆንም የሚለው እሱ ገዛ ሲገዛበት ደግሞ ትንሽ ዐይኑ ማብራት ጀመረ። አዳምቱ ይዞ ሄደ። ሲሄድበት ባለቤቴ ስም ጠራክ ሀብታም ብለህ አለቀሰ እሱ ሲያለቅስ ምንም እያላየው አይኑ አንተ ሲያጥብበት እንደገና፣ ዘይቱ ሲቀባበት አይኑ ማብራት ጀመረ። ሁለቱ አይኔም በራ። አሁን አዎ። በአጠቃላይ ስንት ማነው? ለጌታ ከፍ ያለ ክብር

ስንት አመት ሲያገለግል ነበረ? አንድ አንድ አመት ነው አገልግሎት ከጀመረ። እሺ እና በቃ በአገልግሎት ላይ በቃ እንዳያገለግል አንድ አንድ በቱ ይዘዋለሁ፣ አንድ ምኑ በቃ ተቆጣጥሬዋለሁ። እሺ፣ ይኸው የሚገርማቸው አዲስ አበባ ላይ ሰባኪ ነው። የሚገርማቸው አዲስ አበባ ነው የሚሰብከው አገልጋይ ነው። ነገር ግን ላዩ ላይ አንድ ሚሊዮን ዘጠኝ መቶ ሰላሳ ሶስት ሺህ አጋንንት አለበት።

ደብረዛይት ነው። አዎ፣ የውላችሁ ዛሬ ደብረዛይት ሆራ ላይ የብዙ ሰዎችን የአገልጋዮችን ስምና ፎቶ ወስዶ ያዘገሙ ሰዎች ሁድ ይሆናሉ። መንፈሱ ተመጣ። ይህ ፕሮግራም የሚተላለፈው መቅ ኢትዮጵያ መጊዞትር አርብ በደንብ በሚኖረው ፕሮግራም ብዙዎች ነፃ እየወጡ ይገኛሉ። ተመልከቱ። ኦኬ፣ ስማ፣ ምን ምን አበላሽታል? ቤቱ ይዣለሁ አንድ፣ ስራውን ይዣለሁ ሁለት፣ አገልግሎቱን ይዣለሁ ሶስት፣ ልቡንም እራሱ አሳምመዋለሁ አራት። ከዚህ በላይ በቃ ምንድነው? እንደ ውሻ ነው የሚታርገው፣ እንደ ጅብ ነው የሚታርገው፣ እንደ ድመት፣ እንደ ጅብ በቃ አስጨዋለው። ጫውጭ፣ ጩጩ ነው እንደ ጅብ። እሺ፣ አሳማይ ኡ ኡ ኡ ኡ ኡ ኡ ከዚህ በኋላ በል ከዚህ በኋላ ዘመኑን ዘመኑ፣ ህይወቱን ህይወቱ ለግቄ ለግቄ ወደ ሲኦል ይሄዳለሁ፣ ይሄዳለሁ። እኔ የጅብ እኔ የጅብ መንፈስ አሁን አልቻልኩት፣ አልቻልኩት። በነቢይ ቶማስ የሚሰራው ቅባት መቋቋም አቃተኝ። ከዚህ በኋላ እየጨውኩ ይሄዳለሁ እንደ ጅብ አስር ጊዜ ጮው